የኢትዮጵያ አየር ኃይል በሶማሊያ ሸበሌ ዞን በሚገኙ የአልሸባብ ይዞታዎች ላይ የአየር ጥቃት መፈጸሙን የሶማሊያ መከላከያ ሚኒስቴር አስታወቀም። የሶማሊያ መከላከያ ሚኒስትር አብዱል ቃድር መሐመድ እንዳሉት የኢትዮጵያና ሶማሊያ አየር ኃይሎች ለሰዓታት በወሰዱት መጠነ ሰፊ የአየር ጥቃት የሽብር ቡድኑ በቅርቡ የሶማሊያ ብሔራዊ ጦርን በድንገት በማጥቃት የተቆጣጠራትን የማዕከላዊ ሸበሌ ከተማን ማስለቀቅ ተችሏል። የኢትዮጵያ አየር ኃይል አልሸባብ ላይ የወሰደው የአየር ጥቃት በሁለቱ ሀገራት ትብብር መሆኑም ተገልጿል። በቡድኑ ላይ የተወሰደው ጥቃትም አልሸባብ በተለያዩ ከተሞች የሚያደርገውን መስፋፋት ያስቆማል የተባለ ሲሆን የቡድኑን አደረጃጀት እንደሚያዳክምም ይጠበቃል። የአንካራውን ስምምነት ተከትሎ ሁለቱ ሀገራት በደህንነት ጉዳዮች ላይ ያላቸው ትብብር እያደገ መምጣቱን ያነሱት ሚኒስትሩ ኢትዮጵያ በአልሸባብ ይዞታዎች ላይ የፈጸመችው ጥቃትም ለዚህ ማሳያ ነው ብለዋል። የተቀናጀ እርምጃው እንደ አልሸባብ ያሉ ዓለም አቀፍ የሽብር ቡድኖችን ለማዳከም ቀጠናዊና የሁለትዮሽ ትብብር አስፈላጊ መሆኑን የተገነዘብን ነው የተገነዘብንበት ነው ሲሉ መጥቀሳቸውን ጋሪዌ ኦንላይን ዘግቧል። በቅርቡ የሶማሊያ ፕሬዚዳንት ሀሰን ሼህ መሀሙድ በአዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር የሁለትዮሽ ግንኙነትን ማጠናከር የሚያስችል ውይይት ማድረጋቸው ይታወቃል። በተመሳሳይ ጠቅላይ ሚኒስትር አብይ አህመድ ወደ ሶማሊያ አቅንተው ከሶማሊያው ፕሬዚዳንት ሀሰን ሼክ መሀሙድ ጋር በተለያዩ ጉዳዮች ላይ መምከራቸውም ይታወሳል። በውይይታቸውም በሰላምና ጸጥታ ኢኮኖሚ፣ ዲፕሎማሲና የተቀናጀ መሰረተ ልማት ግንባታን ጨምሮ በሌሎች ጉዳዮች ላይ መክረዋል። ጠቅላይ ሚኒስትሩ ቀጠናዊ ትስስር የጋራ ሕልማችንን እውን ለማድረግ እጅግ ጠቃሚ ነው፣ ለጋራ እድገታችንም ልንጠቀምበት የምንችል ትልቅ አቅም አለም። በተናጥል ማደግ አንችልም። እንደዚሁም በጋራ ስንቆም ጠንካራ ነገንና ብሩህ ተስፋ ይኖረናል፣ ሲሉ መግለጻቸውም የሚታወስ ነው። የሶማሊያው ፕሬዚዳንት ሀሰን ሼክ ሙሀሙድ በበኩላቸው ቀጠና የትብብር ቁልፍ መሆኑን አጽንኦት በመስጠት በትብብር መስራት ከምንጊዜውም በላይ አስፈላጊ መሆኑን መናገራቸው አይዘነጋም።